እናት ቅድስት ቤተ ክርስቲያናችን ሰበርና ምዕመናንን የሚያሳርፍ ዜናን አሰምታለች። ቋሚ ሲኖዶስ በዛሬው ዕለት ልዩ ልዩ ውሳኔዎችን አስተላልፏል። ብፁዕ አቡነ ገብርኤል በጠቅላይ ቤተ ክህነት ግቢ በሚገኘው መኖሪያ ቤታቸው ወይንም ጽህፈት ቤታቸው ለጊዜው ታቅበው እንዲቆዩና በእሳቸው የተላለፉ ልዩ ልዩ የምንፍቅና ትምህርቶች ተጠንተው እንዲቀርቡ ወደ ሊቃውንት ጉባኤ አቅጣጫ ሰጥቶበታል ማለት ነው። ከዚሁ ጋር በተያያዘ የእሳቸውን የምንፍቅና ትምህርት በማስተላለፍ በተለይ ሰሞኑ ሁላችንም ስንነጋገርበት የነበረው ክብር ይግባትና እናታችን ቅድስት ድንግል ማርያም ቤዛዊተ አትባልም የሚለውን ሐሳብ ያንጸባረቀው ሚዲያ ፍኖተ ጽድቅ የሚዲያ ፍቃዱ ብቻ ታግዶበት የነበረ ሲሆን በዛሬ ዕለት በማህበራት ማደራጃ መምሪያ የተሰጠው ፍቃድ ታግዶበታል። ከዚሁ ጋር በተያያዘም ኢኦቲሲ ሰጥቶት የነበረው የአየር ሰዓት ከምን አግባብ የተከወነ መሆኑን ሚዲያው ማብራሪያ እንዲሰጥበትም ጭምር ተጠይቋል። እንደዚሁም በተጨማሪ የተለያዩ ብፁዓን ሊቃነ ጳጳሳት አባቶች በተለያየ ጊዜ ላስተማሯቸው የምንፍቅና ትምህርቶች ወይም አጠራጣሪ ትምህርቶች ምላሽ እንዲሰጥበት እንደዛው ወደ ሊቃውንት ጉባኤ ጉዳዩ ተመርቷል። ቅድስት ቤተ ክርስቲያናችንን መንካት ቅድስት ቤተ ክርስቲያናችንን ተጠግቶ እፍቃት አለው ማለት በፍጹም አይቻልም። ቅድስት ቤተ አእምራ ተሰርታ ተኩላ የተጠናቀቀች ናት። ከዚሁ ጋር በተያያዘ ሁለት ነገርን ማስመር እፈልጋለሁ። የመጀመሪያው ብፁዕ አቡነ ገብርኤል ስር ከስር ከስር እያላችሁ ጉዳዩን ወደ አሎን አቅጣጫ የምትመሩት ሚዲያዎች እንድትታገሱ እንጠይቃቸዋለን። ከዚሁም ጋር በተያያዘ ደግሞ ቅድስት ቤተ ክርስቲያናችን እንደዚህ ኩልል ያለ ውሳኔን እንድታስተላልፍ ሁላችን በልጅነት መንፈስ እንከታተል እንጂ ግላዊ ሀሳብን በመስጠት አባቶቻችን የወሰኑትን ይህንን የደማ ውሳኔ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 ለምን ቤዛዊተ ዓለም እንዴት አትባልም? የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው ፊት የለ? የማ በጣም ክህደት ነው ማለት ነው። ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም፣ ንግስተ ዓለም፣ ንግስተ ሰማይ ወምድር ነው እና እሷ ጋራ ማን ነው? ምን ማንስ ነው ቀና ብሎ ሚያየው ማን ነው ደግሞ ሁሉ የሚቃወሙ የሚከራከረው የትኛው ነው? አለሙ መጥፎ ነው። ከዚያም ከዚያም ዝም ብለው መዘበራረቅ አያስፈልግም። የድሮ ሊቃውንት ቤዛ ብለው ሲጠሯት ያሁኖቹ ማነው ይህን የሚቃወም ማንም የለም። ሁሉ እንደ አንድ ልብ መካሬ እንደ አንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊ ተኩሉ ማይላት የለም። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠው ውስጥ ነው። እንግዲህ ወንጌል መክበበ መጻሕፍት የመጻሕፍት ሁሉ መንቂያ መፍለቂያ፣ አለቃ ጠበቃ ነው። ወንጌል ገድሉም ድርሳኑም ይከበራል፣ ክቡር ነው መከራጭ ሁን አይተው የሰሩት ነው። እና አባቶቻችን ሐዋርያትም ቅዱሳንም ሂዱ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ ቀሪያ ተዚህ የበለጠ ምን ቃል ኪደናል? እመቤታችን ከዚህ በላይና ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጭ አስታራቂ የለም። ከራሱ ያስታረቀን፣ ከአባቱ ያስታረቀን ከመንፈስ ቅዱስ ያሳረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላሲስ 1:20 ላይ እንደ ተጻፈው በመስቀል ላይ ባፈሰሰ ደሙ ዛሬ ለዘላለሙ ፍጹም እርቅን አደረገ። የኢየሱስ ክርስቶስ ደሙ አስታራቂ ነው። በእኛ አነጋገር ደም ደም ይጠራል ይባላል። ደም ደም ይጠራል ማለት ደም ደም ያፋስሳት ማለት ነው። ነገር ግን ለአንድና ለመጨረሻ ጊዜ ደምን ያደረቀው ደም ስለ ይቅርታና ስለ ምሕረት የሚጣራው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። አዎ ታላቁ የሰባ ግብዣ ግብዣ ላይ እንኳ እንዳለ ሰዎች ይታረቃሉ። የተኮራረፉ፣ የተጣሉ ምግብ መብልና መጠጥ ያፋቅራል ይባላል። ስለዚህ በቀራንዮ ላይ የተደገሰው ታላቁ ግብዣ የተጠመቀው የከረመው ያረጀው ታላቁ የወይን ጠጅ ዛሬ በሰማይና በምድር መካከል እርቅን አስፈጽመ። በመጽሐፈ ኪዳን ላይ ወአረቀ ማእከሌነ በመካከላችን እርቅን አደረገ ይላል። ኢየሱስ ክርስቶስ አስታረቀ ማለት ከአብ ከመንፈስ ቅዱስ አነሰ ማለት አይደለም። ለምን ማለት አይደለም ተለማመጠ ማለት አይደለም። ከክብሩ ወረደ ማለት አይደለም። አይደለም። ማርያም ቤዛ የሆነ ቤዛ፣ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አትችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ታምሮ የማይከዳ በልጎጎሉ ባንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎልተን ከይ ኢየሱስ ክርስቶስ አትደንግጡ ይሉናል፣ አትደንግጡ ይሉናል። ምን አስደነገጠን? የቤዛ ትርጉሙ ለእኛ ስለገባን፣ አዎ እንጠራታለን ቤዛዊተ ዓለም ማምላክ እያልን አዎን እንጠራታለን፣ ሰአሊተ ምሕረት እማምላክ እያልን። አዎን እንጠራታለን፣ መዝገበ ብርሃን እማምላክ እያልን። አዎን እንጠራታለን፣ የቤሰብ እመቤት እማምላክ እያልን። አዎን እንጠራታለን፣ ደጋግመን ደጋግመን ስሟን እየጠራን የመድን ትርጉሙ ለኛ ስለገባን አዎን እንጠራታለን፣ እማምላክ እያልን የጌታዬ እናት የመድን ምክንያቴ ሁሌ ጠራሽ አለው እስካለው በሕይወቴ። ክብር ምስጋና ለእናትና ልጅ ይሁን። ናፍቆትሽ መስጦኝ ኢየሱስ ክርስቶስ እሱ ብቻ አዳኝና መድኃኒት ቤዛ ነው። የሚያምኑ ሁሉ ከእንግዲህ ወዲህ ኩነኔ የለባቸው። ሕይወት የሚገኝበት በአዲስ ኪዳን የተሰጠው የህግ መንፈስ ከኃጢአትና ከሞት ባርነት ነፃ አውጥቶና ባለፈው ብያለሁ ይልንጣ አስፈልግም በልጁ በኢየሱስ ክርስቶስ አድኖናል። የአዲስ ኪዳን ሊቀ ካህናት ህይወትና መድኃኒት የሆነ ሊቀ ካህናት የዋ ክፋት የሌለበት ንጹዋ ባህሪ እዶ የማይጠራ ታምኖ የማይከዳ በልቡ ጉሉት በአንደበት ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ ስለ ሁላችንም በመስቀል ላይ የተሰቀለው እንዲህ ያለ ሊቀ ካህናት ይገባናል። በእውነቱ በብሉይ ኪዳን የነበሩ ነቢያትን ይኖሩ ዘንድ ካህናት ይኖሩ ዘንድ ሞት አልፈቀደላቸው፣ እያንዳንዱ በሞት ተጠቅልሎ ተሰብስቧል። ነገር ግን የአዲስ ኪዳን ሊቀ ካህናት። ክህነቱ ለዘላለሙ ሕያው ስለሆነ እሱ ሕያው ባህሪ ስለሆነ ሞት ይዞ ሊያስቀረው የማይችል ስለሆነ እነሆ ኃጢአታችንና በደላችንን ለዘላለሙ የሚያስወግድልንና የሚያስተሰርይልን ነው የአዲስ ኪዳን የመህል ላይ ለዘላለሙ የማይለወጠው ክህነቱ የማይለወጠው አገልግሎቱ የማይለወጠው በዕለተ ዓርብ የከፈለው ቤዛነት ተልኮ እስከ ዕለተ ምጽአት ሲያድንበት የሚኖረው እሱን ለዘላለሙ ሕያው ነው። ኢየሱስ ክርስቶስ በእውነት የዓለም መድኃኒት ነው፣ የዓለም ቤዛ ነው፣ ዓለምን የምታደግ ነው፣ ኃጢአተኞችና በደለጆችን የሚሰበስም ነው። ከእንግዲህ ወዲህ መስዋዕተ ኦሪትን ሠውቼ ሕገ ግዝረትን አክብሬ እኖራለሁ የሚለው በተው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እሱ ብቻ አዳኝና መድኃኒት ቤዛ ነው ብለው ለሚያምኑ ሁሉ ከእንግዲህ ወዲህ ኩነኔ የለባቸው። እነሆ ሕይወት የሚገኝበት በአዲስ ኪዳን የተሰጠው የሕግ መንፈስ ከኀጢአትና ከሞት ባርነት ነፃ አውጥቶናል። አይሁድ ምልክትን ሻሉ፣ የግሪክ ሰዎች ፍልስፍና ይፈልጋሉ። እኛ ግን የተሰቀለው ተሰቅሎ በመስቀል ላይ ያልቀረው በሞቱ ሞታችን የደመሰሰውን መርገመ ሥጋ መርገመ ነፍሳችንን ያስወገደልን ወደ እግዚአብሔር የሚወስደው ተዘግቶ የነበረው የገነትን ደጅ የከፈተልን ያንን ታላቁን ሙሽራ ሕያው ሙሽራ የሁላችን አባት የሁላችን ጌታ የሁላችን መድኃኒት ኢየሱስ ክርስቶስን እንሰብካለን። ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ሕያው ሆኜ እኖር ዘንድ ለአሮጌው ሕግ ሞቻለሁ። ከእንግዲህ ወዲህ በሥጋ የምኖረው በወደደኝና በሞተልኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አልጥልም። ሰዎች ሕጋ ወዲ ጠብቀው በሕግ እንጸድቃለን የሚሉ ከሆነ ክርስቶስ ለከንቱ ሞቷል፣ ላል ሐዋርያው ቅዱስ ባለ መስዋዕቱ ውስጥ ያከተመበት ኦሪ ትሰስ ላሎትይቲ ለእንተ ትመጽእ ሰናይት ለምትመጣው መልካም ነገር ኦሪት ጥላ ናት። ኦሪት ማለት የሰርግ ወይንም የክርስትና ጥሪ ካርድ ብቻ ነው። የጥሪ ወረቀት የሚያገለግለው እስከዛ ቀን ብቻ ነው። ከዛም በኋላ አያገለግልም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ታላቁ ባል የመጨረሻ ነው። እኛ በኃጢአታችን ሙታን በነበርን ጊዜ እግዚአብሔር እኛን ከወደደበት ታላቅ ፍቅሩ የተነሳ በአዲያታችን ሙታን በነበርን ጊዜ በልጁ በኢየሱስ ክርስቶስ ወደደን ይላል። እግዚአብሔር እኛን የወደደበት ፍቅር መለኪያ ያለው ልጁን በወደደበት ፍቅር ነው እኛንም የወደደን። ስለዚህ በልጁ በኢየሱስ ክርስቶስ አድኖናል፣ በሞቱ አድኖናል፣ በቁስሉ አድኖናል፣ በመከራው አድኖናል። ከአመድና ከትቢያ መካከል አንስቶ በሚመጣው ዓለም በልጁ ያዘጋጀልንን ከገቡ መውጣት፣ ካገኙ ማጣት፣ ከቆሙ መውደቅ፣ ከቀረቡ መራቅ የሌለባት ዛሬን እቅፍ እንደ ዘንድ ያምን ያወርሰን ዘንድ መንፈሳችንን በሰማያዊ ስፍራ አስቀምጦታል። ፈርሶ በስብሶ መቅረትም አስወገደ። ትንሣኤንም አበሰረ። ሞታችንም አስወገደ። አባት አባት ብላችሁ የምትጠሩበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና የባርነትን መንፈስ አልተቀበላችሁም። እነሆ የእግዚአብሔር ልጆች እንደሆንን ያው መንፈስ ቅዱስ ለነፍሳችን ምስክር ነው። በአንድ ነገር ባለፈው እያሉ ይሉን አስፈልግም። አሁን እኛ የማ ልጆች ነን፣ የእግዚአብሔር ልጆች ነን። አዎ እና ምናለ ልጆቹ ነን። ልጆቹ ከሆንም ደግሞ ወራሾች ነን። ሞታችን ሞተዋል ብላችሁ ስበኩ፣ ተናገሩ።